እኔ ስዘምት 200 ሚሊዮን የኢትዮጵያ ሕዝብ ይከተለኛል። ጠቅላይ ሚኒስትር አብይ አህመድ፣ ሰበር ዜና ተሰምቷል። ጠቅላይ ሚኒስትር አብይ አህመድ የመጨረሻ መተማመኛ ነው ያሉትን ኤሊት ፎርስ ይዘው ግንባር ሊዘምቱ መሆኑ ታውቋል። ጠቅላይ ሚኒስትሩ እኔ ስዘምት ይህ ተላላ ሕዝብ ከሊቅ እስከ ደቂቅ ጠቅላያችን ዘመት ብለው ይከተሉኛል ሲሉን ተደምጠዋል። በመረጃ ሰዓታችን በዝርዝር ይህ መረጃ ይቀርባል። በሌላ በኩል የመከላከያ ሰራዊቱ ኢታ ማዦር ሹም ብርሃኑ ጁላን ፋኖ ሊጨብጠን ነው ሲሉ ተደመጡም። ብርሃኑ ጁላ ለጠቅላይ ሚኒስትሩም ያልጠበቁትን ምርዶም አሰምተዋቸዋል። ጠቅላይ ሚኒስትር አብይ አህመድ ብርሃኑ ጁላን እርባነ ቤስ ሲሉም ተደምጠዋል። ምንድን ነው ጉዳዩም? ታደምጦታላችሁ። ብርሃኑ ጁላ፣ ዳንኤል ክብረት፣ ሽመለስ አብዲሳ፣ ይልማ መርዳሳ ና ሌሎች ሁለት ጀኔራሎች እንዲሁም ጠቅላይ ሚኒስተሩ ትላንት ትማታ ድብቅ ስብሰባ ማድረጋቸውም ታውቋል። የዚህ ስብሰባ ሙሉ መረጃም ደርሶናል። በመረጃ ሰዓታችን ወደ እናንተ የሚቀርብ ነው። ወደ አማራ ክልል ግንባሮች ስናልፈ ትላንት በሸበል አንድ የአገዛዙ ከፍተኛ አዛዥ የሬጅመንት ገዢናም አዛዥ በፋኖ ኃይሎች ተነድሏል። በርካታ የአብይ አህመድ ሰራዊትም የሬሳ ክምር ሆኗል። ዝርዝሩን ተሰሙታላቸው። በሌላ በኩል አድማጮች በፋኖ የትግል ታሪክ ከተሰሩም ከፍተኛ ኦፕሬሽኖች መካከል አንዱን የተባለ እጅግ አስደናቂ ኦፕሬሽን በትላንትና ሁለት በጎንደር ተሰርቷል። ሻሁራ ላይ ፋኖ ታሪክ ሰርቷል። የአገዛዙን እዙ 23 እንዳይሆን አድርገውታል። ከፍተኛ ወታደራዊ መኮንኖችም ተሸኝተዋል። ከ250 በላይ የአገዛዙ ሰራዊትም እስከ ወዲያኛው ተሸኝተዋል። ከባህር ዳር የተነሳችው ሄሊኮፕተርም በሶስት ዙር እየተመላለሰች ሬሳ ጭና መመለሷም ተሰምቷል። ሰምቷል በአርበኛ ሳሙኤል የተመራው ኦፕሬሽንም እጅግ አስደናቂ ነው ተብሏል። በዝርዝር ታደምጡታላችሁ። ከመርሳ ተነስቶ በሞርታር በዙ 23 እንዲሁም በብረት ለበስ ታግዞ የመጣው የአብይ አህመድ ሰራዊትም በወሎ በዋርካው ምሬ ወዳጁ ጦር ዶግ አመድ መሆኑም ተረጋግጧል። ዝርዝሩን ተሰሙታላችሁ። በሌላ በኩል መንገድ ዝግ ወደሆነበት ወደ ጎጃም ስናልፍ በጎጃም የቀለጠ ምድር ያንቀጠቀጠ ውጊያም እየተደረገ ነው። ውጊያው በአሁኑ ሰዓት እንደቀጠለ ሲሆን፣ በዘመነ ካሴ በሚመራው የጎጃም ፋኖ ከበባ ውስጥ የገባው የአብይ ጦር ክፉኛ እየተደቆሰ ነው። በዝርዝር ትሰሙታላችሁ። በጎንደር የአጼ ቴዎድሮስ ልጆችም ከባድ ድልን ተቀናጭተዋል። በማክሰኝት አንድ ኦራል የአብይ ሰራዊት ድባክ ተመቷል። በርካቶች ቁስለኛ ሆነዋል። በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜናው ያስደመጥኳችሁን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖቹ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀ ቀጥታም ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብረን እንቆይ። በቅድሚያም መረጃ ጎንደር ላይ ሰበር ዜናም፣ ሻሁራ ታሪክ ተሰርቷል። ዙ 23 ተቃጥሯል። ከፍተኛ ወታደራዊ መኮንኖችም ተሸኝተዋል። ከ250 በላይ የአገዛዙ ሰራዊት እስከ ወዲያኛው ተሸኝተዋል። ትላንት ታህሳስ 1 2017 ዓ.ም ከሌሊቱ 10 ሰዓት ጀምሮ የአብይ አህመድ ሰራዊት ከሰሞኑ ከጎንደር ሚኒስትር አዘዙ ወታደራዊ ካምፕ አምስት ክፍለ ጦር ኃይል ወደ ሻሁራ ከተማም አስገብቶ ከነበረው ኃይል ሁለቱን ክፍለ ጦር ወደ ቋራ ደላጎ በሻሁራ መስመር ለማስገባት አስቦም እንቅስቃሴም አድርጎ ነበር። የዚህን የአብይ አህመድ ሰራዊት እንቅስቃሴ በትኩረት ሲከታተሉ የሰነበቱት የአርበኛ ሳሙኤል ባለድሉ አድዋ ክፍለ ጦር እንዲሁም የአርበኛ ግዛቸው አሌው ቴዎድሮስ ክፍለ ጦር በጋራ ተቀናጅተው በወጉም አቅደው ስልት ነድፈው መውጫ መግቢያውን አንብበው ወታደራዊ ገዢ ቦታዎችን ለይተው ወደ ስራ ገቡ። በዚህ መሰረት ትላንት ከሌሊቱ አስር ሰዓት ላይ የአብይ አህመድ ሰራዊት ጓዙን ጠቅልሎ በበርካታ ኦራሎች ተጭኖ፣ ለቁጥር የሚያዳግት ጦር ደግሞ በእግር በወክ መስመር ይዞ ወደ ቋራ ጉዞ ጀመረ። ጥቂት እንዲጓዝ ጀግኖቹ ፈቀዱለትና በቀጥታ ሻሁራን ጥቂት እንደለቀቀ የአድዋ ክፍለ ጦር ንጋት ጮራ ብርጌድ ሶስተኛ ሻለቃ ውርጅብኝን መቋቋም ተስኖት ያለ ሌላ አቅሙን አሟጦም ተጠቀመ። ዳሩ ግን አልተሳካም። እየበረረ ይገባል አይወጣም። ረመጦቹ ለብልበው አቃጥለውናም ውጠው ያስቀሩታል። ህዝቡን የሚጨፈጭፉበት ዙሃ ሶስት ትላንት ላይ ምኞት ሆኖ ብቻ ቀርተዋል። በንበልባሎቹ ጽኑ ክንድ ነድዋል። ሁለት ኦራል አንዳስ አስር ጎማ የጭነት መኪና ሁለት ፓትሮል ሙሉ በሙሉ በከንደ ነበልባሎቹም ተቃጥለዋል። ሶስት የሻለቃ መሪዎችን ጨምሮም አንድ ትልቅ ወታደራዊ መኮንን በፋኖ ኃይሎችም ተመትተዋል። ለሕክምና ሳይደርሱ ወዲያውም አሸልበዋል። ከባህር ዳር አየር ማረፊያ ሶስት ዙር ሄሊኮፕተር ተመላልሳም ሙትና ቁስለኞችን አግዛለች። ከሸዋሁራ ቋራ የተዘረጋው መንገድ ላይ የአብይ አህመድ ሰራዊት አስከሬን ክምር ሞልቶም ታይተዋል። ኦፕሬሽን በፋኖ ከተሰሩ አስደማሚ ኦፕሬሽንም ቀዳሚዎቹ ነው ተብሏል። እዚሁ ጎንደር ላይ በሌላ መረጃ ትላንት ታሳስ 1 2017 ዓም ከእብናት ተነስቶ ሰላማያን ካምፕ ለማድረግ በሶስት ኦራል የተንቀሳቀሰውን የአብይ አህመድ ሰራዊትን የዞዛምባ ንጉሥ ክፍለ ጦር አግኝቸው ብርጌድ ቃኘው ሻለቃም ደፈጣ በመጣል በርካታውን ሙትና ቁስለኛውን አስታክፎት መልሰውታል ሲል የአማራ ፋኖ በጎንደር የሚዲያና ህዝብ ግንኙነት መምሪያ ኃላፊ ፋኖ አሸናፊ ወንዶሰን ገልጿል። በሁለቱ ኃይሎች መካከል በሚደረገው ውጊያ የማክሰኝቱ ግሬሻም የአብይ አህመድ ሰራዊት የተረፈረፈበት ውጊያም ተካሄደ። ትላንት ከማክሰኝት ወደ ቁልቋል በር በሁለት ኦራልና በአንድ ፓትሮል እንቅስቃሴ ላይ የነበረ የአብይ አህመድ ሰራዊት የአማራ ፋኖ በጎንደር የድልበር ብርጌድ ነበልባሎች አንዱን ኦራል ሙሉ ለሙሉ ሲደመስሱት ባሪውን ቁስለኛው እየነቃቀመ ተመልሶም ወደ ማክሰኝት እንዲሄድ አድርገውታል። የአብይ አህመድ ኃይል ቁልቋል በር ላይ የሚገኙ የድል በር ብርጌዶች ፋኖችን ለማፈን ቀሚል አቅዶም ቢንቀሳቀስም ክንደንበል ባሎቹ ቀስሙን ሰብረው አስክሬኖን አስታቅፈውት መልሰውታል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ በጎጃም የሚደረገው ውጊያ ተጠናክሮ የቀጠለ ሲሆን የድል ዜናው በቀንጌቻ ኦፍቴ ንጉስ ክፍለ ጦርም እንደቀጠለ ነው። ደብረ ኤልያስ ላይ ምድር አንቀጠቀጠ ከባድ ውጊያ ተደርጓል። ታሪክ መስራት የቀን ተግባር የሆነው የቅንጌቴዮፍቴ ንጉሥ ክፍለ ጦር ከትላንት ጀምሮ በደብረ ኤልያስ ከተማ የአብይን ቡድን እጅ በእጅ እንደ ቅጠል እያረገፈው ነው። በነበረው ውጊያ ሁሉም የቅንጌቴዮፍቴ የክፍለ ጦሮቹ ብርጌዶች የተሳተፉበት ሲሆን እጅግ አመርቂ ውጤት እስከ ሰባት ሰዓት ድረስ በተደረገ ውጊያም ተገኝተዋል። የአብይ ቡድን የፈረጠጠ ከከተማዋ ሲወጣም እየታየ ነው። በውጊያውም የነፍስ ወከፈ መሳሪያዎች ተማርከዋል። የቡድንና የነፍስ ወከፈ ተተኳሾችም ተማርከዋል። ቁጥሩ ያልታወቀ ምርኮኛም በፏኖ እጅ ገቢ ተደርጓል። ብዛቱ በውል ያልታወቀ ሙትና ቁስለኛም በየምሽጉና በየጉራንጉሩ ወድቆ ቀርቷል። የአብይ ቡድን ከባድ መሳሪያ በንጹሀን ላይናም በእንስሳት ላይም በከባዶም ጉዳት አድርሷል። አሁንም ዙሪያ ሜዳውን ተከቦን መውጫቶ አቶ እየተቅበዘበዘ ያለበት ሁኔታ ላይ ነው የሚገኘው። ዝርዝር የአውደ ውጊያ ድሎችናም የነበረውን ሁኔታ በሰፊው እንመለስበታለን። በመንገድ መዘጋት የተደናበረው የአብይ ኃይል በደብረ ማርቆስ መሰል ከተሞች የህብረተሰቡን ሱቅ በማሸግና የተሽከርካሪ ሹፌሮችን በመደብደብ ህዝቦን እያስቃየን ይገኛል። የፋኖ ኃይሎች በሸበል ከፍተኛ ድልን ተቀናጁም። አዛዣችሁ ከጠፋ ያልተስፋባችሁ እርማችሁን አውጡ ሲሉን መግለጫ ሰጥተዋል። ትናንት አነጋግላይ የሸፈራው ገርባው ብርጌድ የብልጽግና ሰራዊት የሬጅመንት አዛዥ ነድለው ሸኝተውታል። አዛዥውን ተከትለውም አንድ የፖሊስ አዛዥና በርካታም የብልጽግና ሰራዊት አባላትም ከምድር በታች መሆናቸውን የፋኖ መሪው ጥላሁን አበጅም ያጋራን መረጃም ያስረዳል። በሌላ በኩል የአማራ ፋኖ በወሎ በቀጠለው የህልውና ትጋሎን የግራናው ባለሸርጡ ክፍለ ጦር ታላቅ ድልን ተጎናጸፈም። መነሻውን ከመርሳ ከተማ ያደረገው የአብይ አህመድ ዙፋን ጠባቂ ሰራዊት በሞርታር በዙ 23 እንዲሁም በብረት ለበስ ታግዞም ጥቃት ለመፈጸም ወደ ሊቢሶና መሃላምባም ያመራ ቢሆንም የዋርካውም ሬወዳጁ ልጆች በፋኖ እድሪስ ጉደሌ የሚመራው ባለሸርጡ ክፍለ ጦር አይቀጡ ቅጣት በመቅጣት ወደ መጣበት መልሰውታል። በዚህ ተጋድሎም የአገዛዙ ኃይል ሙትና ቁስለኛ የሆነ ሲሆን በፋኖ የደረሰበትን የአውደ ውጊያ ሽንፈትም መቋቋም ሲያቅተው ወደ ህዝብም ሞርታር በማስወንጨፍ ሶስትን ንጹሐንን ህይወት ቀጥፏል። እንዲሁም ቀላልና ከባድ ቁስለኛም አድርጓቸዋል። የጊራናው ባለሽርጡ ክፍለ ጦርም ቀጠናውን ተቆጣጥሮም በርካታ ትጋድሎችን እያደረገ እንደሆነም ይታወቃል። በዚህ ውጊያም በርካታ ቁጥር ያለው የአገዛዙ ሰራዊት የተደመሰሰ ሲሆን በፋኖ ትጋድሎ ውስጥ በርካታ የብልጽግና ና ሰራዊት ከተደመሰሰባቸው ውጊያዎች አንዱ ነው ተብሏል። በመጨረሻም ከብልጽግና አካባቢ ወደ ተገኙ ሰብር ዜናዎች አልፋሉ። ብርሃኑ ጁላ ፋኖ ሊጨብጠን ነው ሲሉ ተደመጡ። ትላንት አብይ አህመድና የተወሰኑ ጀኔራሎች እንዲሁም ዳንኤል ክብረትን ጨምሮ ሽመልስ አብዲሳ የተገኙበት ዝግ ስብሰባ ከመሸ በጠቅላይ ሚኒስተሩ ቤተ መንግስት ተደርጎ ነበር። በዚህም ጠቅላይ ሚኒስተሩ ክፉኛ ጀኔራሎቻቸው ላይ እየጮኹ ሲናገሩ እንደነበር የውስጥ ታማኝ ምንጮች ይገ ይገልጽ አሉ። ጠቅላይ ሚኒስትሩ በየቀኑ የሽንፈት ሪፖርት ከእናንተ መስማት ታክቶኛል ሲሉም አንድ በአንድ ጀነራሎቻቸውን ሲወቅሱም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ በተለይ ሰራዊታቸው በምድር ኃይል የተወሰደበትን የሰፋ የበላይነት እንቅልፍ እንደነሳቸው ነው የሚናገሩት። ብርሃኑ ጁላ በዚህ ስብሰባ ላይ ለጠቅላይ ሚኒስትሩ ይህንን ንዴታቸውን የጨመረ ንግግር ማድረጉን ነው የተነገረው። ሰራዊቱ በየቀኑ ይሸሽብናል የመዋጋት ሞራል ምንምንም ስነልቦናም የለውም። በምድር የምናደርገው ውጊያም እስካሁን አትራፊ አድርጎን አያውቅም። እንዲያውም ፋኖን ካሰብነው በላይ በኛው ሰራዊት ምርኮም እንዲታጠቅ አድርገነዋል። ሰራዊቱ አልቋል። የምናሰልፈው አትናል። የሰማይ ኃይላችን ባይኖር ኖሮም እስካሁን ይጨብጡን ነበር ሲሉም ብርሃኑ ጁላ የምድር ኃይላቸው እርባና ቢስ መሆኑን ተናግረዋል። ከዚህ ጋር በተያዘ ጠቅላዩ ይቀጥሉና በትግራዩ ጦርነት ሰባት ጊዜ ብቻ ነበር የድሮን ድብደባም እየፈጸም ነው። አሁን ሰባት ጊዜ ብቻ ነበር ነገር ግን አሁን በአማራ ክልል ጦርነት ገና እነሱ የማጥቃት እንቅስቃሴ ሳይጀምሩም 755 ጊዜ በላይ የድሮን ጥቃት ፈጽመናል። ነገር ግን በዚህ ጥቃት አንድም የፋኖ መሪም መተናናቀም የድሮን ተተኳሽ ቀልድ አይደለም። አሁን ዶላር የለንም። በመጪዎቹ ጊዜያት ምናልባት የድሮን ተተኳሽ የምናጣበት ጊዜም ይመጣል። ያኔ ይህን ኃይል የሚጠቁመው ነው። ስለዚህ የትኛውንም መንገድ ተጠቅመን እግረኛ ሰራዊቱን ማጠናከር አለብን ሲሉም ጠቅላዩ ተደምጠዋል። ይህ የምሽት ዝግ ስብሰባም ኢታማዦር ሹም ብርሃኑ ጁላን ጨምሮም ሌሎች ጀነራሎችን በጠቅላይ ሚኒስትር አብይ አህመድ የስድብና ዳም የወረደባቸው እርባ ነቢስ የተባሉበት እንደነበርም የውስጥ ምንጮች ይገልጻል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር አብይ አህመድ የመጨረሻ መተማመኛ ኃይሌ ነው ያሉትን ኤሊት

ጠቅላይ ሚኒስትሩ ሰራዊታቸው በፋኖ ኃይሎች ክፉኛ መደብደቡን ተከትሎም የምድር ተዋጊ ሰራዊት መከላከያም ወደ ባዶነት እየተቀየረ ነው። በዚህም ሳቢያ መከላከያ ሰራዊት በመላው ኢትዮጵያ የተመዝገቡልኝ መከላከያን ተቀላቀሉን ተማጽኖ ማቅረቡም አይዘነጋም። ነገር ግን በአገዛዙ የተሰላቸው ህዝቡን አይንህን ለአፈር ብሎት ተመዝጋቢም አዲስ ምልምሎችንም አቷል። ሌላው ቢቀር በኦሮሚያ ክልል እንኳን እስካሁን ባለው 3 ሰው የሚሞላ ሰው አልተመዘገበለትም ተቀባይነቱን ፈጽሞ አጥቷል። በዚህ ብስጭት ውስጥ የገባው የአብይ አህመድ አገዛዝ ወጣቱን በየቦታው ማፈስ መጀመሩም የአደባባይ ሀቅ ከሆነም ሰነባብቷል። ታዲያ ጠቅላይ ሚኒስትሩ አሁን ላይ አዲስ አጀንዳ ይዘው ብቅ ማለታቸውን ይህንንም ከሹመኞቻቸው ጋር መምከራቸውን ሰምተናል። ይህም ጠቅላይ ሚኒስትሩ ልክ በትግራይ ጦርነት እንዳደረጉት አሁንም በአማራው ጦርነት ወደ ጦር ግንባር መዝመት ነው። በዚህም ከዚህ ቀደም በትግራዩ ጦርነት በዚህም ከዚህ ቀደም በትግራዩ ጦርነት ጊዜ እኔ ስዘምት ጠቅላያችን ከዘመተማ እኛም ምን አስቀመጠን ብለው ከሊቅ እስከ ደቂቅ እንደተከተሉኝ አሁንም እንደዛ አይነት ድራማ ሰርተን የተዋጊ ቁጥር መጨመር እንችላለን ተብሎ ድምዳሜ ላይ መደረሱም ታውቋል። በዚህም በተለያየ ኦሮሞ ህዝብን ማነቃቃት እንችላለን ሲሉም ጠቅላዩ ተደምጠዋል። ይህን ተከትሎ በመጪዎቹ ቀናት ጠቅላይ ሚኒስተር ዶክተር አብይ አህመድ ወደ ሸዋ ግንባር ዘመቱ የሚል ዜናዎች በሰፊው በሚዲያ እንዲሰሩም ታዟል። እሳቸውም ድራማውን ለመስራት በዝግጅት ላይ መሆናቸውን የሚዲያችን ምንጮች አረጋግጠዋል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉም። በሌላ መረጃ እስካገኛችሁ ቸር ያሰማን።